ባይ ሚንስ ችግሩን እከሌ ወይም ሰንበዲ ብለህ ተናገር። ከዛ በኋላ እንደዚህ በአድማችሁ ገፍታችሁ ምናምን ነገር እንደዚህ አይነት ነገር አያስኬደኝም። አንድ ችግር ካለብች ክያ የምትሰራሁን መሲ ብርጅስቶን ጋር ነው፣ መሲ ብርጅስቶን ጋር መሲም ብትሆን ያለ በለዛ። ግን አድማችሁ እንዲህ አድርጋችሁ ገፍታችሁ ምናምን ነገር ደስ አይለኝ። ተረጋጋና ስለ ልጅቷ አስረዳ። ብር አለብ ቀሪ አለብ ብላለች። ቀሪ ምንድን ነው ብላ አስረዳ። ሲቀጥል በካሽ ስጣት፣ ካሽ ስጣት እና በቄ ጋዛው ይፋቱ ሁለቱ። አለደመርን አልነበር እዚህ ነገር ውስጥ መግባት አስፈለገ። እየደመርን ነው ያለባትን ብር የተቀነሰውን። ከዛ ማለት እንደዚህ አድማችሁ ምናምን ሲባል ሁላችንም ነዋ። ምን ነው ነው ያኔ አሁን ምንድን ነው ምንድነው የተፈጠረው ነገር ምንድነው የታደመው ነገር? ከራሴ የለ ባይኔ፣ ወደ ስራ ልሄድ ነው። በሰው ጣልቃ መግባት አስጠልጎኛል። እመቤቴ እውነቱን ስንናገር ላይክ እንደዚህ የኔ ደግሞ በቃ ምን ነገር ሰማ መናገር አይቀርም። ናኪያ ተመለስ ከመለስና ሳቦን ቋጭና ውጣ። ምክንያቱም ነገም ተነጎዳም ስም መነሳት የለበትም። የሆነ ኢሹ ከተነሳ እዚሁ ላይ ነው አልቆ መሄድ ያለበት። ስለዚህ ያንን ኢሹ አሁኑ ገለው ራስን አጥርተ አጽድተ ውጣ ካላስ ደሞዛ አለኝ ብላለች። እስከዚህ ድረስ ከፍ ያለው ይሄ ደግሞ በአሰሪ በአሰሪና በሰራተኛ መካከል የሚከሰት ነገር ነው። ሌላ ምንም ተአምር የለውም። ልጅቷ ያልተከፈላት ደሞ ካለ ትከፍላለ። የተሳሰባችሁት ቀናችሁን ትሳሰባላችሁ። ሰው ባለበት ክሊር ይሆናል። ሶ ኢዚ ደማንም ነገ እኮ ይጠራል። በነገራችን ላይ ማንም ዋናው ነገር ገብቶ ማስረዳቱ። ለምን ፈራችሁት ግን? ሚጥሚጣ ማንን ነው የፈራነው? ፍሬዋ ይችላል ይችላል። ምን እየጠራ ማንንም ስንጋፈጥ ቆመሻል። እንደአዳሚ ሙታል ማን ነው ነው እስከ መጨረሻው ድረስ ሰው ነው የሚቆመው። ከዛ በኋላ እንግዲህ ልጁን አናንቀው ወይ ያንፈልጠው ምን ማድረግ ይቻላል? ጠይቁልን እስካላችሁ ድረስ ሁሉም የተሰበሰበው ለእናንተ ጉዳይ አይደል? ምንም ያለው ጉዳይ ነው። ኪያ ተመለስ፣ ወይ ደውይለት። እኔ ጋር ያለው ቁጥር አይሰራም፣ ደውይለት ለና ገባ። እየሰማ ነው ከታች አይደል? ለና ገባና የልጅቷን ጉዳይ አጥርተውታ ላሶፊ። አሁን እኮ ችግሩ ምን እንደሆነ ታውቂያለሽ፣ ኪዩ እየተሳሰበ በመሐከል ላይ እንደዚህ ሆኖ ሲል ምንድን ነው ያኔ፣ ምንድን ነው ሰው ሌላ ነገር ነው የሚያስበው፣ ሌላ ነገር ነው የሚፈጥረው ተመልሶ ደግሞ ሌላ ሀሳብ ውስጥ ነው ሰው የሚገቡ። ስለዚህ ያ ነገር ሌላ በቃ ቶ ከልጅቷ ጋር ያለን ነገር ጨርስክዩ በቃ ከእሷ ጋር ያለን ሂሳቧ ይሄ ነው፣ ይሄ ያለባት፣ ይሄ ይሄ ቀሪ ነው፣ ይሄ ይሄ አክስት፣ ይሄ አለቀ። አጀንዳ ፈልጌ ምናምን አይደለም። በመጀመሪያ ደረጃ ገንዘቡን ለማንሰጥልኝ ብላ ነው የተሰጣው እሱ። ሁለተኛ ነገር ደግሞ አጀንዳ እንደ አጀንዳ ከሆነ እመቤቴን ይወጣለኝ። ዛሬ እንደውም መሸቀያ አደርጋለሁ በደንብ አድርጌ፣ ህዝቤ ህዝብ ያቅልኛል ማለት ነው። ከዛ ሌላውን ነገር ማለት ነው እወጣለሁ፣ በደንብ በሰፊ እወጣለሁ። ሶስተኛ ነገር ደግሞ እኔ ልጅቷ የምትለው ያልሰራህበትን እኔ ያልሄድኩበትን ሂሳብ አስበክ ስጠኝ ነው የምትለኝ እኔ ደግሞ ተሳስበን ጨርሰናል። ተሳስበን ጨርሰን ከሄድሽ በኋላ ከሄደች በኋላ ነው ይህንን ሀሳብ አሁን እንትን ያደረገችው። ተሳስባ ቪዲዮ ቪዲዮ ኦልሬዲ አለ ቀድቼ። በቃ ምክንያቱም ይሄ ነገር እንደሚመጣ ስለማውቅ ነው ቪዲዮ ያዝኩት። ይሄ ነገር እንደሚመጣ ስላወቅኩኝ ነው ቪዲዮ ያዝኩት። ኦኬ አግባብ አይደለም አውቃለሁኝ፣ ግን ይሄ ነገር እንደሚመጣ ስላወቅኩኝ ተስማምተን ተነጋግረን አንቂያት አይደለም አንቂያት ሳይሆን በስነ ስርዓት ትሰራለች ተብሎ ነው እንትን የተባለው። ኦኬ፣ ስለዚህ ይሄንን ነገር እንደዚህ እንዲሆን የተፈለገበት ምክንያት ራሱን የቻለ ምክንያት ስላለው ነው። የተናደድኩ ያለሁት አክስት፣ እናንተ፣ አንቺም፣ ሙኒትም፣ ጁጁም፣ ሌላም እዚህ ጋር ያላችሁ ሰዎች ማንም ምንም የምታውቁት ነገር የለም። ኢቭን በቃ ብቻዬን ነኝ እኔ በቃ በቃኝ ብዬ ከራሴ ጋር ነው ያለሁት። ኦኬ ኢቨን አምጥቼ እንዲሆኛለሁ እንዲሆኛለሁ ብዬ ላንችም አልነገርኩ። በክፋት ማድረግ ያለብኝ መናገር ያለብኝን ነገር እናገራለሁ። ለዛ ነው እኔ ከተሳሰብን በኋላ አሁን እንደ አዲስ ለምንድን ነው የመጣው? ተሳስበን እኮ ነው የመጣ ነው የሄደችው። ተሳስበን ይሄን ያክል ገንዘብ እኮ አለብክ አለብክ። ስለዚህ ይሄንን ገንዘብ ለበቄ ይሰጥና ኤንኦሲ ፔፐር ይስጠኝ በቄ ደግሞ በዚህ ኦኬ፣ ችግር የለውም በዚህ ገንዘብ ኤንኦሲ ፔፐር አልሰጥም ሲለኝ፣ በዚህ ገንዘብ ኤንኦሲ ፔፐር አልሰጥም ስላለ እሱን ከእሱ ጋር ጨርሱ። እኔሆነዩ የምትለው የአስር ቀን ገንዘቤ አልተሰጠም ማለች የአስር ቀን

ስለዚህ አንቺ የሰራሽ 47 ቀን ደግሞ። ኖሲ ፔፐር በቃ አልጻፈልኝም፣ ኖሲ ፔፐር በቃ አልጻፈልኝም። ብሩ በእጅ ስላልተሰጠው ማለት ነው። ስለዚህ ብሪን ያለብኝም በእጅ ይስጠኝና እኔ እንትን እላለሁ። እሺ፣ ሁለተኛ ነገር ደግሞ ያለ ፍቃዴ ለምን እኔም ቪዲዮ ያደርገኛል? እኔ ሂሳብ እየተሳሰብኩ ስልኬ ላይ ያለ ፍቃዴ ለምን በቪዲዮ ያደርገኛል? እኔን ማለት ነው። እንደዛ ከሆነ ያ አይ ሱሱን ታይ በቃ። አንቺ ደግሞ ነገሩን ወደ መግደል እንሂድና ስለዚህላ አልለጠፈሽም። እሱ አይደለም አሁን ዋናው ነገር አንቺ ቀረኝ አርባ ሰባት ቀን የሰራሁትን ሰባት ቀን ነው ብሎ አርባ ሰባት ቀን የሰራሁትን የአስር ቀን ሂሳብ አለ ሌላ ምንም አልተሰጠኝም ብሎ ተረጋጊ ቆይ። የአስር ቀን ሂሳብ ስንት ነው የሚመጣው? የአስር ቀን ብቻ እኮ አይደለም እንዴ? የአስር ቀን ብቻ ምንድነው እዚህ አስደምረችኝ እኮ ወደ ስድስት ሺህ ምናምን አይደል እንዴ? አልገባሽም? ልጅቷ ያላትን ገንዘብ እሱ ከተናገረው ነው አሁን የምነግርሽ። ለምን ብዬሽ ስጠይቅ ለምንድን ነው የምሰጥሽ ብዬሽ ስጠይቃት ለበቀለ መስጠት ስለምፈልግ ነው ስትለኝ፣ እዛ ወስጄ ሰጠው አለ እሱ። የአስር ቀኑ እንደጎደለ ማለት ነው አሁን። ልጅቷ የምትለው ለበቄም አልተሰጠም ለእኔም አልተሰጠም ከምንም አልሆንኩም ነው የምትለው። ስለዚህ በቄን ሽሙኒቴ በቄን አይ ኖ ገብቶኛል። የአስር ቀኑን ሂሳብ ሶልቭ እናርግና በቄን እንጠራና በቄ ብሩ ተሰጥቶሃል አልተሰጠህም ወይ ብለን ጥያቄ እንጠይቅ። በቄና እሱ ዲል ካደረጉ ኦልሬዲ በቃ ብሩ ተሰጥቶታል ወይም ደግሞ በቄና እሱ ዲል አርገዋል። ይችልሽ ኪያ ያ ብር እንደሰጠች ይቆጠራል ያለ በለዛ ግን ኪያ ለበቄ እያየን ይሰጣል። ከዛ በኋላ በቄ ጋ ደግሞ ሶልቭ ፈርጥናላት አይዲዋን እንትን ብላ ነገር ሲላት የሚሰራበትን ነገር ፈጥረላታለን። ማሚ በቀለ ጋር ደውይና ላይፍ ላይ አሁን እዚሁ እያለች አሁን ደውዪ፣ የአስር ቀን ብሩ ለምን ቀረ? የአስር ቀን ብሩ በምንድ? ማሚ አክስቴ፣ የአስር ቀን ብሩ ለምንድነው? በቀደም ዕለት ያልጠየቀችኝ ሌላ አለ እኮ ሌላ ብሩ ይኸው አትጂ ሜ አልሰራሽም፣ ስትልኝ መጨቃጨም አንድ ቃል እንኳን እንድትነፍስ ስለማትፈቅድልኝ ተውኩት። በቃ ምንም ማድረግ አልቻልኩም። ወርቅም ይባላል ብር ካለሽ እውልሽ አክስት የአስር ቀን ብር ካላት እኔ ሂሳብ ይደረግና የሰራችበት ገንዘብ ከሆነ ላባኖ አቋይ ይሰጣታል። እያንዳንዱን ሂሳብ ያደረግኩት ከሷ ጋር ቁጭ ብዬ ነው። ይሄ ነው ያልኩኝ። ዋትሳፕ ላይ እያወጣን ነው እያንዳንዱን ነገር የሰራ ነው ገባሽ አይደለ? እያንዳንዷን ሂሳብ አመጣታለሁ። ይሄ አሁንም እኔ የምናገረው ነገር አንድ ስምንት መቶ ሰዎች አላችሁ። ይሄ እንደዚህ የተደረገበት ምክንያት ራሱን የቻለ ምክንያት ስላለ፣ በማርያም ራሱን የቻለ ነገር የለውም። ከአንተ ላይ ችግር የሚፈጥር ሰው ካለ ጥራ አምጣ። ለአንተ እንቆምልህ ችግር የለንም። አትቁኒ እኔ ራሴ ብቻዬን እቆምለሁ። ብቸሁቤከብቼ ብቻዬን እቆማለሁ። የፈለገ ሰው መጥቶ ይከሰኝ። እንደዛ ከሆነ ብቻህን የምትወጣ ከሆነ እንደዚህ ችግር አለብላ አትናገር። ብቻህን ትወጣ እግን ነገር ግን አሁን እንዳልከው ወደኛ የመጣው ኬዝ ወደ ሌላ ዙሮ አንተን የሚጎዳ አይነት ከሆነ ለሌላ ሲጀመር ያለቀ ኬዝ የገደልነውን ነው ኬዝ ነው እንትን የተባለውን አክስት ስሚኝ እናንተ ሰሞኑን እየተጋፈጥኩ ያለሁት ነገር ነው ስለዚህ እኔ በራሴ በኩል መሄድ ያለብኝም በራሴ እሄዳለሁ እኔ እኔን እኔን እንደዚህ ዝም ካልኩኝ ዝም ብዬ እያንዳንዱን ነገር አሳልፌ ለሌላ ነገር የሚያስቡኝ ከሆነ እኔም መች ችግር የለውም የተንኮል መዐት አለ የተንኮል ማታ አለ። ተንኮል አስባለሁ። ችግር የለውም። እኔ እንደዛ በእንደዛ አይነት ማህበረሰብ የተወለድኩ ሰው አይደለም። ሃይማኖቴም አይፈቅድም። ግን ጨርሰን የጨረስነውን ነገር ሳ ቪዲዮ አድርገን የጨረስነውን ነገር ድጋሚ እንዲመጣ ኪያ እንዲወድቅ የተገዘገዘ ከኋላ ተገፍታ የመጣችበት የራሱ ምክንያት አለ። እኔ ለሷም ቢሆን ሱቄን ዘግቼ ሱቄን ዘግቼ ስሚ ማሚ አክስት፣ ሱቄን ዘግቼ አንድ ወር ሙሉ ብቻዬን ቼክ ቼክ ስሚ ቼክ ማንም የማንም እናገራለሁ፣ እናገራለሁኝ መናገር ካለብኝ መናገር ካለብኝ እናገራለሁኝ። ቁጭ በሉ። እኔ በማንኛውም በማንኛውም እንኳን እንደዚህ ተብሎ እንዲያውም እንዲያው ነው። አሁን ስለማን እንደምታወራ ተናገር። ምን አውቃለሁ። ስለምን እንደምታወራ ተናገር። ብቻ ይጨርሳለሁ ትላለ። መልሰ ደግሞ ችግር አለ ሰንበድ፣ እኔ እንዲያጠቃኝ ነው የመጣው ትላለ እና ግዝ ነው ጉዳይ ማንም ልኮኝ አልመጣሁትም። ሲጀምር ለሙኒት ለምን ከሌሊቱ አራት ሰዓት አባረረኝ ብዬ ነው ተናገርኩት። በራሴ ቤት እናገራለሁ። ማንም ሰው አጠገቤ እንድቆምልኝም አልፈልግም። እኔን መቅጣት የሚፈልግ ካለ ይቅጣኝ። እኛ መች ቅጣጥ ቀጣ። እኛ እኮ አሁን እያልን ያለ ነው እየተናገር ነው ጋይስ በታሪ ታሪ ይቅርታ። እኔ በመጀመሪያ ደረጃ ማንም ልኮኝ አልመጣውትም። የአስር ቀኑን ራሱ 666 ብሩን ራሱ እኔ አልሰጠሽም ስላለ እሺ ብዬ ግዴታ መቀበል ስላለብኝ ተቀብዬ ወጥቻለሁኝ። ግን ያንን ብር እንኳን ሳይሰጠኝ ከቤቱ ስላባረኝ ሙኒትዬ፣ እንዴት ሴት ልጅን ከቤቱ ይሄን ያህል ወር ታግሽው እንዴት ያባረኛል ብዬ ነው እንጂ ነገር ወደ ሚዲያ መውጣት ሳይፈልጉ አይደለም። በእኔ ምክንያት ሳይሆን የጉዳይ የተነሰው ልጆቹ ዛሬ የወጡት ልጆች እሷን ፈልጎ እሱን ፈልጎ ሚዲያ ላይ ስለወጡ ይቺንም ልጅ እኩለ ሌሊቱ ለምን ካረሰቱ ኩለ ሌሊት አውጥተ ተባረራ ታባት እንትን እንዳደረጋታለ ተብሎ ነው የተነሳው እንጂ እኔ ያ ብሩ እራሱ ይቅርብኝ፣ ለሰርቻ ያገኛለሁ በየትቻውሎኝ፣ ማንም ልኮኝ አይደለም። አንቺ እዚህ ስለተቀጠርሽ ነው መሲ ነሽ፣ አንገትሽን ቀና አርገሽ እንድታወሪኝ ያደረገ አደረገችሽ አለኝ። እኔ አንገቴን ቀደፋ አርጌ እንድቀር ነበር የፈለኮስ ነው። ለምን እንደዚህ ትለኛለህ ነው አሁን አለኝ። ስለዚህ ለምን እንደዚህ ይለኛል ብዬ ነው ለኔ ምን የተናገርኩት እንጂ ማንም ልኮኝ አይደለም ይላል። አንቺ ጥያቄ ልጠይቅሽ፣ አንቺ ለመሲ አልነገርሻትም ይሄ ነገር እንደተፈጠረ ለመሲ እንድጠይቅልኝ ሳይሆን የነገርኳትኝ፣ መጀመሪያ እኖ ላስጽፍልሽ በእኔ ስር ላድርግሽ ስትለኝ በቄ እኮ እኔ ላይ ብር ስላለው ብሩን ስላልሰጠውሽ አይጽፍልኝም። ስለ ብርሽ የት ነው ብላ ስትጠይቀኝ ክያጋ ሰርቼ ነበረ፣ ስለዚህ እሱ ስላልሰጠኝ ነው። ስለ ለምን አልጠየቅሽም ስለኝ፣ አሁን ስለልኝ በኋላ ሰጥሻለሁ አለኝ አልኳት። ጠይቅልኝ ራሱ አላልኳትም። ከዛ መሲኮ በሌዲያዎች ስለሚመጡ ከዚህ በኋላ ስራ እንዳትገቢ ብላ ስታባድረኝ እንደዚህ ብዬ አንድ ቀን ይሄንን ጠየቅኩት። ኪያን መሲ ፊት ለፊት ጠይቅኝ አለኝ እራሱ በአንድ በቱ ማለት ነው። ይሄንን ነገር ከኔ ጋር የሚያገናኘው ነገር ስለሌለ ከመሲ ፊት ለፊት ጠይቅኝ አለኝ። እሺ ብዬ እሱ ሱቅ ስግ መጣ፣ የዛር ሳምንት ሆኗል። እሱ ሱቅ ስመጣ መሲ መስ ኪያ መሲ ፊት ለፊት ጠይቅኝ አልክኝ አደለ? አዎ አልኩትኝ ስለዚህ ይሄው መሲ ፊት ለፊት ብሬን ምንድን ነው የማደርገው? በቄ ኦክቶበር 30 ካንስል አድርግሻለሁ አለኝ። እኮ ብዬ ስጠይቅ እንደዚህ እስከ ኦክቶበር 30 ድረስ እሰጣለሁ ስላል መሲ ፊት ለፊት ልጠይቅ። ስለ ከመሲ ጋር ተጣሉ አለቀ በቄን ጥሪ በቄን ጥሪው። ይኸውልሽ እሱ ብዙ ጊዜ ስለጠበቀኝ፣ ይኸውልሽ እሱ በቄ የመሰለው ብሬን እየወሰድኩ ያልሰጠሁት ነው የመሰለው ገባሽ? የሆነ በቃ እኔ ተጠንቅቄ እንዲሰጠው ፈልጎ ነው እንጂ የምር ላደርጉ አይደለም። ኧረ ለምን የበቄን ቁጥር አትስጡኝ? ጠፋኝ እኮ እኔ። በዚህ ሲወጣ ያውጣኝ። እኔ የምልሽ ቅድም መሲ አታውቅም ብለሽ ነበረ ያንን ቀን ነገርኳት አልኩሽ እኮ ሳርዬ ስጠ እኖ ሲ ስጠይቀኝ ብር እሷ ጋር ስላለኝ በቂ አይጽፍልኝም ብዬ አልኳትኝ። አልኩ እሱ እኮ እኮ ያውቃል አብሮ እኮ ናቸው። ስጠይቀው በቃ አንቺ ሌላ ቦታ ያሰራሽውን አይዲ መሲ እንዴት እኖ ሲ መጻፍ ትችላለች? ምን ማለት ነው? አልገባሁም። አይደለም የምትጽፈው በቄ ነው የሚጽፈው። እኖ ሲ አምጪ ስትላት መሲ መሲ እኖ ሲ አምጪ ስትላት በቂ ነው የሚሰጠኝ አለች። በቂ ሲጠይቅ ደግሞ ብር አልከፈለችኝም ማለት ሲል እሷ ደግሞ ያለኝራላይጨረሰችምነው ከዛ በኋላ ብር አለኝ፣ ኪያ ጋር ብር አለ ስትል፣ እሺ እንግዲያው ያለውን ብር ኪያ ስጥና በተወሰነ ኤሎኦሲ ይጻፍላት ሲባል ኪያ አልሰጣትም። ለበቄም አልሰጠ ለእሷም አልሰጠ ነው የሚባለው። አሁን ኪያ ደግሞ ምንድነው ያለው? እኔ ሶልቭ አድርግ ያለው ከበቄ ጋር በምንድነው ሶልቭ ያደረጉት? ነገ ከነገ ወዲያ ደግሞ መጥቶ በቄ ብር አልተሰጠኝም እንዳይ ምክንያቱም አሁን እራሳቸው መነጋገር አለባቸው። በልጅቷ ስንት ብር ቀረባ? ክያ ሰጥተኋል? አልሰጠም። ካልሰጠ በካሽ ይስጠው፣ ይስጥና የልጅቷ ነገር ይሰራላት። ካልሰጠ ምክንያቱም ሀቅ ገንዘቧ ነው። ገባህ? ከሰጠ ደግሞ አዎ ሰጥቶኛል፣ ይሄን ያህል በሰጥቶኛል፣ ግን ልጅቷ ይሄን ያህል ቀሪ ስላለባት ይሄን ነገር እኔ በዚህ ነገር እንትላታለው፣ አገዛታለሁ ብሎ ይበላል። ያለበለዛ አሁን ድፍንፍን ብሎ ነው ለክያ ለእንትና ለበቄ ሰጥቻለሁ ብሎ በመሀከል ልጅ ትጎዳለች። ካልተሰጣትም ካልተሰጠም በቄ ስለዚህ አሁን ዋናው ሜን ፖይንቱ ያለው በቄ ላይ ነው። ሂሳቡ ችግር የለም አያሳስበም። ካለበት ክያም ይሰጣል ምንም ችግር የለም ያስር ቀን ይሰጣታል። ስለዚህ በቄ ይምጣ ይምጣ እና በቄ ከልጅቷ ጋር ያለውን ነገር ይፍቱ። ከዛ ይነው ሲጻፍላት። ሳሪ ሰብለ አስገቢያት። ማናት ሰብለ? እዚያ ሌላ ነገር ሳልፈታ ሌላ ደሞ ላስገባ? ሲጀመር እኔ ስራ ልገባ ነው፣ ወደ ቤት ልሄድ ነው። ስራ የለ በአንዷንዱ እየጨመርኩ ቁጭ ብዬ እንደዚህ ሲጨቃጨቅ። ልጅ ኪዩ ለምን አይደውልለትም? ለበቄ ካነሳለት